ሰላም፣ ሰላም ጤና ይስጥልኝ። ውድና የተከበራችሁ የመአዚ የመሪዋ ቤተሰቦች እንዲናችሁ ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእኔ ምርጦች፣ የእኔ ምርጣ ምርጦች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮ ትጠይቃለሁ። ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ። እንግዲህ ሰሞኑን እንደምታዩት አይምዬና ቡራዬ ያለው ነገር በጣም ይደብራል። ደስ የሚልም ነገር የለውም። እኛ ልደቱን ራሱ በጉጉት ስንጠብቀው የነበረ ልደት ከእለቱ ቀን ጀምሮ ትናንትናም የተለቀቀው ቪዲዮ በጣም ያስጠላ ነበር። እኔ በበኩሌ ደብሮኛል። ደስ የሚል ነገር በቃ እንደጠበኩት አላገኘሁትም። የእውነት ነው የምላችሁ እና ያንን በተመለከተ ግን ማለት ነው በጣም ብዙ ልጆች የተለያየ ሀሳብ በየቤታቸው ሶሻል ሚዲያ ላይ እየተናገሩ ይገኛሉ። ዳጊ ዳጊ ማለት የዳኒ ጓደኛ ሀይሚዬን ይፈልጋታል፣ ብሩኬ ተጠንቀቅ፣ ሀይሚ ተጠንቀቅ የሚል እያየው ነው። ዳኒም ደግሞ ማንን እንደሆነ እንግዲህ አይታይም ፍፄን ይሁን ናታንን ጓደኛውን ይሁን አይደ ነው ይዞ እየቀጠቀጠ መሬት ላይ አስተኝቶ እንግዲህ ጠብቁኝ በሶሲ የመጣብኝን አልደራደርም ሳይውል ሳያድር ነው እማናፍጠው ብሎ ዝቶ ሁሉ እንግዲህ ምን እንደሚፈጠር የዓለም ጦርነት በሉት ቤተሰብ የዓለም ጦርነት የሚፈጠረው አሁን ትናንትና ፍፄና ሶሲ የነበራቸውን ቆይታ አይታችኋል ምን አይነት ቆይታ እንደሆነ ከወሬያቸው ከብዙ ነገራቸው መረዳት ትችላላችሁ ዳጊ ደግሞ ሲቀጥል አልፈልግሽም ከህይወቴ ውጭ ልኝ ብላታል። ሶሲን አለቀ። ሶሲ የፈለገችውን ደስ ያላትን ሰው የመያዝ መብት አላት። ምንም የሚመለከተ ነገር የለም። በነገራችን ላይ ሴት ልጅ ከቆረጠች ቆረጠች ነው። የእውነት ነው የምላችሁ። ትግስት አለን እኛ ሴቶች ታግሰን ታግሰን፣ ግን መጨረሻ ፓርት ላይ ከደረስን ማንም አይመልሰንም። ማንም በ የፈለገ ነገር ቢመጣ ያ ሁሉ የምታፈቅሩት ያ ሁሉ በቃ የምትንሰፈሰፉለት ሰውን ማለት ነው። ልክ ሲብስባችሁ ምንጭቅ አድርጋችሁ ትተፉታላችሁ። እንደዚህ ነው የብዙ ሴቶች ባህሪ። ግን ትዕግስት አለን፣ እንታገሳለን ከተመለሰ ብለን በጣም ብዙ ጥረት እናደርጋለን። ቀማ ይሆን ከሆነ ግን ውሳኔያችን ከባር ነው እና እንደዛ ነው ሃይምዬ ቡራጌ እንግዲህ እኔ የእነሱ ነገር ትንሽ ግራ እያጋባኝ ነው አሁን ላይ ብሩኬ አትጨነቁ፣ ቤተሰብ በቀፈታ እያላችሁ ተከታተሉን ይላል። እንደዛ ሲል ደግሞ ድራማ ነው ብዬ ነው በበኩል ያሰብኩት በትክክል ማለት ነው። እና ነገር ግን አሁን ትናንት ብሩኬ ሲገባ ነው ሃይሚ ኬኩን ራሱ ልትቆርስ ያለችውን ኬክ ሳትቆርሰው የሄደችው ማለት ነው። እና ጓደኞች ራሱ አሁን ለምሳሌ እነ ሙቤ እነ ሚፍታህ ወዘተ እነ ፍጼ ምናምን በዛ ሰዓት አሁን መያዝ ይችሉ ነበር። በነገራችን ላይ እኮ ይዘው አቴጅን በቀ መታረቅ አለብሽ ብሏት እንደዚህ ነው እንዲ ማስታረቅ፣ ግን ቤተሰብ እንደዚህ ነው እንዲህ ሰላም የሚፈጠረው። እኔ እስኪ ቆይ በደንብ የታዘብኩትን ነገር ነው የምናገረው። ዛሬ ደግሞ እና ሀይምን አላስወጣም ቢሏት እኮ መቼም ገፍትራቸው የሆነ ነገር አድርጋቸዋት እነሱ ራሱ ለቀቋት ማለት ነው። ሶ ይሄ ነገር የሆነ ነገር በቃ እንዲቋረጥ ወይንም ደግሞ ነገሩ እንዲቋጭ አትፈልጉም ማለት ነው። አትፈልጉም፣ ብትፈልጉማ እዛው ይዛችሁ ማለት ነው ማስታረቅ ትችሉ ነበር። ሲቀጥል ብሩኬን የጠራችሁት ሆነን ብላችሁ ነው አደለ እንዴ? እንዲመጣ ተጠርቶ ነው የመጣው ልክ ገና በርኳኳኳ ሲል እኮ ነው ሀይሚ የደነበረችው ማለት ነው። ከዛስ ምንድን ነው የተፈጠረው? ልክ እሱ ሲገባ እሷ ሻንጣዋን አነሳች። አሁን እኮ ዛሬም ነገም ተነጎዳም እኮ ባብራችሁ መታችሁ ቪዲዮ ትሰራላችሁ እርግጠኛ ነኝ። ግን ልደቱ ላይ ግን እሷ ፈርጥ ጣወታለች ሀይሚ። እንደው እውነት እንናገር ከተባለ መሆን የሌለበት ነገር ነው፣ ጥላ መውጣቷ ትልቅ ስህተት ነው። አይወጣም ነገሮችን ተነጋግረው መፍታት ይችላሉ። ለሱ ክብር ባይኖራት ለጓደኞቿ ክብር ሰታ ማለት ነው። ግን ሁላችሁም ይሄንን ኢሹ ትፈልጋላችሁ ማለት ነው። በቃ እኔ ከታዘብኩት አንጻር እርቅ እንዲፈጠር አይፈለግም። ስለዚህ ተመልካቾች ደግሞ አይጨናነቁ ማለት ነው። እኔ ተመልካች አትጨነቁ፣ በቃ በዛ ላይ ደግሞ የተለያየ ሰው የተለያየ ወሬ ነው የሚያወራችሁ አስደንጋጭ። በቃ እንዲህ ተፈጠረ፣ ተወሰነ፣ ተለያዩ ምናምን ሲባሉ የሚያለቅሱ ልጆች አሉ። አታልቅሱ፣ በቃ እኔ አታልቅሱ ነው የምላችሁ። ግን ሐይሚዬ ቡራዬ ይህን ነገር ብታስቡበት፣ ለራሳችሁም ለወደፊትም ቢሆን ማለት ነው። በተለይ ደግሞ እነዚህ አሁን የሚመጡት ሴቶች አሁን ብሩኬ ጋ የመጣችዋ ሴት ሀይምዬ ደግሞ አንቺ ጋ የሚመጣ ወንድ ሊኖር ይችላል። ይሄ ዳጊ አሁን በልቤ የማስባት የተመቸችኝ ሴት አለች እያለ ነው። እርግጠኛ ነኝ አንቺ ነሽ፣ ምክንያቱም ባለፈው ብሩኬን ብሩኬ ለኤፋ ፍቅረኛ እንትን ብሎ ተናግሮታል፣ እና ያንን ነገር መበቀል ይፈልጋል። ዳኒም ይተባበረዋል፣ ዳጊን ማለት ነው። እና ስለዚህ ሊጎዱሽ ይችላሉ። እኔ በጣም እንትን ያልኩት ነገር ምንድን ነው? በቃ እናንተ ላይ መንጠልጠል ይፈልጋሉ። አሁን ከጀርባችሁ ያሉ ሰዎች በሙሉ ማለት ነው። ሀይሚዬ፣ ቡራዬ መጠንቀቅ አለባችሁ። እኔ ክፍተት ባትፈጥሩ ግን ደስ ይለኛል። ክፍተት ባትፈጥሩ፣ እናንተ ክፍተት በፈጠራችሁ ቁጥር መሸጋገሪያ ድልድይን የሚያደርጓችሁ ማለት ነው። አንድ ራሱ ቦስ የሚባል ራሱ መቷል። አሁን ደግሞ እንደውም ቲክታክ ላይ ፎቶ የሀይሚዬን እና የዚህ ቦስ የሚሉትን ልጅ ፎቶ አቀነባብረው ምናምን የሙሽራ ሙዚቃ ተደርጎ ወዘተ ማለት ነው እና ለመጣ ሁሉ ሀይሚ ተንጠልጥላ የምትሄድ ይመስላችኋል። ግን እኔ በጣም ይገርመኛል እኮ ከዳኒ ጋር ምንትን ስትሏት ነበር። አሁን ይሄ ቦስ አለ፣ ከዛ ዳጊ የሚባለው አለ ወዘተ ወንዶች አሉ እና። ይቺ ልጅ እኮ በጣም ኩሩ ናት። እኔ አላቅም እንዴት ብታስቧት እንደሆነ ከተለያየ ወንድ ጋር ራሱ የምትለጣጥፏት። ራሳችሁን ደግሞ እናንተ ራሱ ማስከበር አለባችሁ ብዬ ነው ማስበው። ያመቱ አፈቅርሻሉ፣ ያመቱ አፈቅርሻሉ ሀይሚ፣ ያመቱ ብሩኬና ፍቅረዋሉ፣ ያመቱ ብሩኬና ፍቅረዋሉ ላለ፣ በቃ ለጮኸ ውሻ ሁሉ መልስ መስጠት የለባችሁም ብዬ ነው ማስበው። እኔ በቃ ሁለታችሁ እስኪ ንቁና ወደ ሰላም ግቡ። ገና ከዚህ በኋላ ሌላ ነገር ይመጣል። በነገራችን ላይ አሁን በፍፄና በሶሲ መካከል ዳን ያለ፣ ከዛ ያ ዳጊ ደግሞ ብሩኬን መበቀል ይፈልጋል። ከሐይሚ ጋር ወይ ይመጣል ወይ ሐይሚ ትሄዳለች እሱ ጋር። አሁን ብሩኬና ሐይሚ ጋር ትልቅ ክፍተት ተፈጥሯል። ክፍተቱ የተፈጠረው ይቺ ሊዳ ነው። ሊዳ የምትባለዋ ልጅ መታለች። አሁን በሌዳ ደግሞ እንትን እልህ ሐይሚ ወይ ዳጊ ጋ ትሄዳለች። ብቻ በጣም የሚያስጠላ ነገር ነው የሚኖረው ከዚህ በኋላ ሰላም ካልፈጠሩ ማለት ነው። እኔ ምንም ምኑም ደስ አላለኝም። በተለይ አሁን ላይ ደግሞ የሚሰጡ አይዳዎች አሉ። ልክ እነሱ እንዲሰሩበት ማለት ነው። እነሱ እንዲሰሩበት እኛ የምንሰጣቸው አይዳዎች አሉ። በተለይ ትንንሽ ዩቲዩበሮች ማለት ነው ፎቶቸውን እየለጠፍን አዲስ ነገር ከሌጋ ደውዬ እንዲህ ተባልኩ እንዲህ ተባልኩ ምናምን የሚባለው ነገር ለእነሱ አይዲያ ነው። ግን እኔ በጣም የሚያሳዝኑኝ እነዚህ አይደሉም። የሚሰሩት ቪዲዮ የሚሰሩት ምናምን ሳይሆኑ ምንም የማያውቁት ተመልካቾች በእነሱ የሚጨናነቁ የሚያለቅሱ፣ ከዚህ በፊት ምን ያጋጥሙኛል ብዙ ልጆች ማለት ነው። እና እናንተ እኔ እንጃ አላውቅም። እኔ ብቻ ይደብራል ያለው ነገር እኔ የምለው በቃ ሐይሚ ብሩኬ ወደ ራሳቸው ተመልሰው አንድ ላይ ቢመጡ ብዬ ነው ማስበው እንጂ ነገሩ እየከረረ እየከረረ እየከረረ ነው የሚሄደው። ዳጌም አልፈልግም ያለ ሰው እንግዲህ ዳኒ አሁን የመጣው ይምጣ እንጂ በሶት አልደራደርም ብሎ ተነስቷል። ማንን እየደበደብ እንደሆነ አላቅም። ወይ ፍጼ ነው ፍጼ፣ እንደው ፍጼ ራስህን ጠብቄን፣ አባት አንተ ለራስህ አነጋገር እንኳ ሳትችል አንተ የዋህ ምስኪን ሰው ማለት ነው። ብሩኬን የላከ ብሎ እንዳያስደበድብ ዳኒ። ስንት ምን ግብዳ ግብዳ የሚያካክሉ ጓደኞች አሉት፣ ግብዳ ግብዳ የሚያካክሉ ማለት ነው። እና ራስህ ግን መጠብቅ አለብህ። እኔ አባት እኛን ራሱ ሌላ ችግር ውስጥ እንዳታስገባን። ወይ ጣጣ ዘንድሮ ክንዶ በቃ ማን ሰሞኑን የማናየው ነገር የለም ሴት ሴቱ በወንድ ወንዱ በሴት መደባደብ ሆነ ስራው ሁሉ። ወይ ጣጣ ወይ ጣጣ አለ ጦጣ። እኔ ግራ ነው የተገባሁት። ቤተሰብ ግራ ግብት ማለት በቃ ዛሬ የሆነ ነገር ትክክለኛ ነገር ስትወሩ እነሱ በሌላ ነገር ይመጡላችኋል። ውስጣችን እኮ ያውቃል ምን እንዳለ ምን እየተደረገ እንደሆነ በደንብ አድርገን እናውቃለን። አሁን ላይ ግን በቃ አይዲያ ራሳችን እየሰጠናቸው ነው። እነዚህ ልጆች የሚሰሩት ብዬ የማስበው ኮሜንት ላይ የሚነገረውን ቪዲዮ ይሰሩበታል። ትንንሽ ዩቲዩበሮች የሚናገሩትን እነሱ ቪዲዮ ሰርተውበት ታገኛላችሁ ትልልቅ ዩቲዩበሮቹ ማለት ነው። ዛሬ ብሩኬ ከንተና ጋ ይመጣል ከተባለ ይዞ ይመጣል። ሐይሚ ከንተና ጋ እንደዚህ ትሆናለች ሲባል ሆና ትገኛለች። ሌላውም ወዘተ ማለት ነው። እና መጃጃል የለብንም። ብዙዎቻችን ግንሽ እና ወደች ይ ለማንኛውም ራሳችሁን ጠብቁ ነው የምለው። እኔ ሌላ ምንም ልላችሁ አልችልም። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። ደህና ሆኑ።